ሩሲያ የአሜሪካንና የኔቶን የጦር ቤዞችን አመሰችው። ፑቲን ድሮናቸውን ልከው የአሜሪካን የጦር ቤዝ ነቀነቁት። የሩሲያ ድሮን የኔቶን ድንበር ጥሶ በመግባት እንዳሻው ሲፈነጭ ከመግለጫ ጋጋታ በዘለለ ኔቶን አንዳች ወታደራ እርምጃ በሩሲያ ላይ ለመውሰድ አቅሙንም ድፍረቱንም አላገኘም። ሩሲያን በሚያዋስነው እስቶኒያ በሚገኘው የአሜሪካ ጦር ሰፈር አቅራቢያ አንድ ሚስጥራዊ ሰው አልባ አውሮፕላን ተመትቷል። እንደ ባለስልጣናት ገልጻ ማንነቱ ያልታወቀው ሰው አልባ አውሮፕላኑ በምሥራቅ አውሮፓ የሰፈረው የኔቶ የታጠቁ የስለላ ኃይሎች አካል በሆነው የአሜሪካ ጦር አምስተኛ ክፍለ ጦር ሰባተኛ ፈረሰኛ ረጅመንት በሚገኝበት ካምፕ ሪዶ አቅራቢያም ሲያንዣብብም ታይቷል። የጸጥታ ኃይሎች ጸረ ድሮን ጠመንጃዎችን ተጠቅመው በጥይት መትተው ቢጥሉትም ፍርስራሹን ግን ማግኘት አልተቻለም። ክስተቱ የተፈጸመው በጥቅምት 17 ነው፣ ነገር ግን ዝርዝር መረጃዎች አሁን ብቅ አሉ። ይህም በሞስኮና በኔቶ መካከል ያለው ወታደራዊ ውጥረት እየጨመረ በነበረበት ወቅትም ስለ አንድ የሩሲያ ስለላ ሰው አልባ ድሮን መላምት እንዲባባስም አድርጎታል። ኤስቶኒያ በሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል አገር ስትሆን ከሩሲያ ጋር ድንበር የምትጋራ ናት። በዚህ ስሱ አካባቢ የተከሰተው የድሮን ግጭት በሁለቱ ወገኖች መካከል ያለውን የፀጥታውን ውጥረትም አባብሶታል። ግጭቱ የተከሰተው በደቡብ ኤስቶኒያ በሚገኘው ካምፕሪዶ አቅራቢያ ነው። የወታደራዊ ሰፈር ከታሊን በስተደቡብ ምስራቅ 250 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ከሩሲያ ድንበር 30 ማይል አሊያም ደግሞ 48 ኪሎ ሜትር ብቻ ይርቃል። ካምፕሪዶ በኤስቶኒያ ለሚገኙ የአሜሪካ ጦር ኃይሎች ለማሽከርከር የእንቅስቃሴ ወሳኝ ሚና ይጫወታል። በአሁኑ ወቅትም የአሜሪካ ጦር ሰባተኛ ፈረሰኛ ክፍለ ጦር አምስተኛውን ጓዴ ያስተናግዳል። ሚስትር ድሮን የታየውና የተመታው ጥቅምት 17 ቀን 25 ሲሆን ዜናው ይፋ የሆነው ግን ከብዙ ቀናት በኋላ ነው። የእስቶኒያ መከላከያ ኃይልም ተወካይ እንደገለጹት ተባባሪ ኃይሎች በሁለተኛው እግረኛ ብርጌድ ግቢ አቅራቢያ ሲበር የነበረን ድሮን በጸረ ድሮን ጠመንጃ በመጠቀም መጥተው ጥለዋል። የእስቶኒያ ጦር ኃይልና የፖሊስና ድንበር ጠባቂ ቦርድ የተመታውን ድሮን አስከሬን ለማግኘት ያደርጉት ጥረት እስካሁን አልተሳካም። እስቶኒያ የተከስተው የድሮን ግጭት በአውሮፓ ውስጥም ከሩሲያ የስሙላ ጦርነት ሃይብሪድ ዋርፌር ጋርም በተያዘ በቅርቡ ከተከሰቱት ተመሳሳይ አደጋዎች አንዱ ሲሆን በኔቶ አባል አገራት ላይም ከፍተኛ ስጋትን ፈጥሯል። የሚስተር ድሮኖቹ ስርጭት በኔቶ አየር ክልል ውስጥም ውጥረትን እንዲጨምርም አድርጎታል። በቅርብ ሳምንታት ውስጥም ባልቲክ እናም ሌሎች አውሮፓ ሀገራት እንደ ፖላንድ፣ ዴንማርክና ጀርመን ያሉ ሚስጥራ የሆኑ ሰው አልባ አውሮፕላኖች በአየር ክልላቸው ውስጥም ሲበሩ አይተዋል። እነዚህ ክስተቶች ሩሲያ የኔቶን ምላሽ እየሞከረች እንደሆነ ወይም ወታደራዊና ወሳኝ መሠረተ ልማቶች ላይ የስለላ ተግባር እየፈጸመች እንደሆነ የሚል ስጋትን ፈጥሯል። ሞስኮው በኤስቶኒያም ሆነ በሌሎች አውሮፓ ሀገራት በተከሰቱት የድሮን ክስተት ውስጥም እጇ እንደሌለባት በመግለጽ ክሱን ሁል ጊዜም ትክዳለች። ድሮኑ ከመመታቱ ጥቂት ቀደም ብሎ ኢስቶኒያ 3 የሩሲያ ሚግ 31 ተዋጊጀትን የአየር ክልሏን ዘልቀው በመግባት ለ12 ደቂቃ እንደቆዩ በመግለጽም ለሩሲያ ዲፕሎማት ተቃውሟን አሰምታም ነበር። ሩሲያ ግን ይህንን ክስ ውድቅ አድርጓለች። የምስጢራዊ ድሮን ግጭት በምስጢራዊ ኔትወርክ ክንፍ ላይ ተጨማሪ ተዋጊጀት እንዲሰማሩም አድርጓል።